አሰላም አላይኩም፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እንዲያው አንድ ነገር አገኘሁና ሌባው አረጋ ይላል። ሌባው አረጋ በስተ እርጅና ሲዋሽ ተያዘ ይሉናል። እኔ አልሰረቅኩም። እኔ አሁንም በእውነት ነው ቲክቶክ፣ ያውቃል በቲክቶክ ነው እንትን ያልኩት። እችናት አላህ የሙስሊም ሴቶችን ግረፉበት ብሎ ሚስዋ ዶክተር ዛኪር ናይክ ከተገረፉ በዚህ ነው ብሎ ስላሉ ይሟጫሉ ሴቶች። እንዴት የጥርስ ማሟጫ በሚስዋ ሚስት ይገረፋል ብዬ ከኪሴ አውጥቼ በሌለ ጎኔ የገዛዋት እቺ የጥርስ ማሟጫ የራሴ ገንዘቤ ናት። አልሰረቅኩም፣ አልቀጠፍኩም። ታዲያ የኢትዮጵያ ሙስሊሞች ሌባ ብለው ሚሉኝ ምን አርጌ ነው? ስም ማጥፋት አይሆንም። እኔ ሰርቄም አላውቅም። እንዲ እንዲው የሰረቁ የተባለው ነብዩ ነው ሚሉ ሰምቻለው። ምናልባት እንጃ፣ እንደዛ ሲባል ሰምቻለው። ይህንን ሲንስማቸው የሚናገሩት እሺ፣ ፈጣሪ ከእናቱ ከማርያም የፈጠረውን ኢየሱስን በዚህ መልኩ ከተወለደ በይህን ያህል ዓመተ ምሕረት ብሎ ተረከው። የሚያሳዝነው ግን ወደ በኋላ ላይ ትልቁ ዳቦ ሊጥ ሆነ እንደሚባለው አይነት ጌታ ብሎ መፈረጁ አምላክ ብሎ መፈረጁ ነው። እሺ አምላክ አለው ነው የሚሉት እሺ የኋላ ኋላ ተናግረው ተናግረው ኢየሱስ ክርስቶስን ጌታና አምላክ ጌታ ብሏለው ጌታ ብሏለው። እኔ አዎ መሐመድ ሳይወለድ አላህ የሚባለው እውነተኛ ተብሎ ሳይባል የካባ አላህ በካባዎች ከሚኖሩት ከሚመለኩት ከሦስት መቶ ስልሳዎቹ ጣዖታት አንዱ ሆኖ በነበረበት ጊዜ ያኔ አረብ በጨለማ በዛው እንደነበሩ መሐመድ የሚባል የለም። አላህ የነ አልኡዛ አልማና አልኡዛ አላትና ማናት አባት ነው እየተባለ ከእስልምና በፊት በዛ ይመለክበት በነበረበት ጊዜ ይኸውልህ፣ ይሄ እንዲህ ሚል እናገኛለን። ራእይ መጽሐፈ ራእይ 17 14 እነዚህ በጉን ይዋጋሉ እነማን እናንተ ሙሐመድ ነቢዩ ሙሐመድ ሰለላሁ ዐለይህ ወሰለም ነው የሚዋጋው ነቢዩ መሐመድ እና እናንተ ልጆች ትዋጓላችሁ መሐመድ እና እናንተ ልጆች ትዋጓላችሁ በጉም የጌቶች ጌታና የነገሥታት ንጉሥ ስለሆነ እነርሱን ድል ይነሳል። እናንተን? አዎ እናንተን ድል ይነሳል። ማን? ኢየሱስ የጌቶች ጌታና የነገሥታት ንጉሥ ስለሆነ ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ ከእሱም ጋር ያሉ የተጠሩና የተመረጡ እኔና መሰሎች ወንድሞቼና እህቶቼ የታመኑ ደግሞ ድል ይነሳሉ። ድሉ የእኛ ነው። እንግዲህ እንዴ እንዴ እንዴ ሌባው አረጋ፣ ይህማ ገና ገና ብዙ እንሰራበታል። በጣም የሚገርም ነው። አዎ፣ ማፍንጫ ምናምን መስደቢያ ነው። መሳደብ ነቢዩ መሐመድ ተሳዳቢ ነበሩ አሁንም እናንተ ከዛ አልወጣችሁም ስደቡን እኛ እንሳደብ በፍጹም መርቁ የሚረግሟችሁን መርቁ የሚሰድቧችሁንም ባርኩ የሚያሳደዷችሁ ጸልዩላቸው ነው የተባልን እንጂ እናንተ ተሳደቡ ተሳደቡ እና እነዚህ በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የተመረጡ የታመኑ ደግሞ ድል ይነሳሉ። ው አረበኛውን ላምጣና ላስቀምጥልዎት ትንሽ ትንሽ በጆሮዎት ዥው የሚል እንደሆነ

የስዋ አልመሲህ ለይሳ ይነው ኢየሱስ ክርስቶስ ረብል አርባብ ነው አደለም ጌታ ብዬ ስላልኩ ሳይሆን የጌቶችም ጌታ አደለም አይደለም ጌታ አደለም የጌቶች ሁሉ ጌታ ነው እጨምርሎታለሁ ሀኡላኢ ሰይሓርቡን አልኸሩፍ ወአልኸሩፍ ያግልቡሁም ለአነሁ ረቡል አርባብ ወመሊኩ ል ሙሉክ ወለዚነ መዓሁ መድዑውን ወሙክታሩነ ወሙእሚኑን ያ አሜን አሜን አሜን። ይሄነው ይሄነው፣ ያሸንፋል። እንዴት እንዴት? ሽ ወደ ልውሰዳችሁና ልውሰዳችሁና እንዴት እንደሚያሸንፍ ይሄው፣ ሙስሊሞች ራሳችሁ ከእናንተ የመጣውን አሁን እኔን አጠፋለሁ። ወደዛ ልሄድና ስሙ ያው በጣም በጣም ይህንን የእንትናችን የማህበረሰባችን መሰረት የሚያናጋው አንድ ነገር አሉ ይላሉ የእስልምና አስተማሪው የሆኑት። ይሄ በጣም በጣም በጣም አስቸጋሪ ነው፣ በጣም አደገኛ ነው። እያንዳንዱ ቀን ይሄ ይገጥመኛል፣ እያንዳንዱ ቀን ከሱ ጋር እታገላለሁ ያሉ ሙስሊም አስተማሪው ምን ይሆን ምን ይሆን? ሰምተዋል? ትንሽ የሚተረጉምሎት ይፈልጉ እርስዎ ሌባ ነው ካሉኝ ውሸተኛ ነው ካሉ፣ ይህንም ደግሞ የታወቀውን የእስልምና አስተማሪ ይገጠሙት። እያንዳንዱ ቀን ሙስሊም ዩዝ ሊቪንግ ኢስላም ሙስሊም ወጣት በሙሉ ሙስሊም ወጣቱ እስልምናን ጥሎ እየሄደ የአላህን ሃይማኖት ዋው

አረ፣ ቁጥር ስጡኝ ባካችሁ፣ ንገሩኝ። ስሙን ሙስሊሙ ወጣት ጥሎን እየሄደ ያለው ምን ያህል ነው? ምን ያህል ነው? ንገሩኝ። ቴን አስር ፐርሰንት፣ አምስት ፐርሰንት። አረ፣ አምጡልኝ ከአምስት በላይ አምጡልኝ፣ ጨምሩልኝ። አረ፣ ከአስራ አምስት ፐርሰንት በላይ። አረ፣ ንገሩኝ፣ ንገሩኝ፣ ምን ያህል ነው ጥሎኝ እየሄደ ያለው? ሀያ ትላላችሁ? አይደለም፣ ከዛ በላይ ነው ያለው ጥሎን እየሄደ ነው ያለው። ሃያ አራት ፐርሰንት የሚሆነው ሙስሊም፣ ያም እንዲያውም እንትን ሳይል ነው ማነው አቶ ቲክቶክ፣ በጣም እንትን ሳይል አሁንማ፣ ስንት ዓመቱ ነው? አራት ዓመቱ ከአራት ዓመት በፊት ቲክቶክ ከአንድያውን እንትን ሳይል ሳይጠነክር አሁንማ ሙስሊም ዩፍ ጥሎት እየነጎደ ነው ሀያ አራት ፐርሰንት ዛሬ ምን ያህል ሙስሊሞች ወደ ወደ ኢአማኝነት ወደ ኤቲዝም እየገቡ እንደሆነ ታውቃላችሁ

ኤቲዝም ወይም ደግሞ የአማኝነትን የሚያራምዱ ድርጅቶች በጣም እየሰሩ ነው። ሙስሊሙም ጥሎነ እየሄደ ነው። በኢንተርኔት ሰርች ወይም በጉግል ሰርች ላይ እስልምና ለምን ነው ጥሩ የሆነው ብሎ ሲባል ዋው ነው ፔንድ ስለሆነ ነው። ግን እንደዛ ስትፈልጉ መጀመሪያ የሚወጣው የሙስሊሞች ጥለው የሄዱት እስልምናን ጥለው የሄዱት ነው። እኛ ጥሩ የሆነው እስልምና እውነት የሆነበት ሲባል ውሸት መሆኑን የሚያሳይ ወጣ ይላሉ። ያ አላህ ያ አላህ ያ አላህ ኦ ምንድን ነው እንዴ? በምዕራብ አለመጥተህ ምንድን ነው እንትን ዳውት ያዘኝ ትላለ፣ ተጠራጠርኩ ትላለህ ይላል መሐመድ ጃም፣ እንዴት እንዴት ትላለህ? የምን ዳውት የምን ዳውት? የምን ጥርጣሬ የምን ጥርጣሬ? ኢሜል ይሰዱልኛል። ምን እያሉ ነው የሚሰዱት? ጥርጣሬ ያለኝ በእስልምና ላይ? የምን ጥርጣሬ? ምን ጥርጣሬ? ምን አይነት አሳፋሪ ናችሁ! ወጣ ከዚህ እንዴ! ይጠራጠራል። አትጠራጠር፣ በአላህ አትጠራጠር። ደካማ ሙስሊም በምዕራቡ ዓለም ያላችሁ እንዴት ትጠራጠራላችሁ? ጥላችሁ እየሄዳችሁ ሃይማኖታችን። ያ በጣም በጣም እንዲህ ምን አይነት ደካማ የምዕራቡ ዓለም ስትመጡ ደክማችሁ ጥላችሁ እየወጣችሁ ነው ይላል። እሺ አቡ ሁራራን እንስማ። አቦ ሄራ ራስ ምን ይሉናል? ይህ ድሮ ድሮ ይህ በጣም በጣም በጣም ሬር ነበር። በጣም በጥቂት ነው የሚገኘ ነበሩ። አልተለመደም ነበር እንደዚህ አይነት ነገር ድሮ። ምኑ በተለይም በሀገራችን በነበርንበት በእስልም በሙስሊሙ አገር ስንኖር እንደዚህ አይነት ጆሮአችን ሰምቶ አያውቅም ነበር ይላሉ አቡ ሄራራ። ወጣት ሴት ወይም ወጣት ወንድ ልጅ ማን ለእናትና ለአባታቸው እንዲህ ሲሉ ሲናገሩ እንዲህ ሲሉም ይናገሩ ነበር። በአላህ አላምንም ሲሉ፣ እንደዚህ አይነት ነገር ተሰምቶ አይታወቅም ነበር። በአላህ አላምንም፣ ከእንግዲህ ወዲህ አላን ትቼዋለሁ። ተረክቱል አላህ አላህን ረሳውት፣ ተረክቱል እስላም እስላምን ረሳውት፣ ተረክቱ

ቁርኣን የሚለው መጽሐፍ የምንም መገለጥ አይደለም፣ አላምንም፣ መገለጥ ነው ብዬ አላምንም የሚል ትውልድ አልነበርም። አይታሰብም ነበር ያ፣ በፍፁም አይታሰብም ነበር። በሰው ልብ አይታሰብም ነበር። እንደዚህ ብለው ሚሉ አሁን ግን እየሆነ ነው። አሁን ግን እየሆነ ነው። ቅብ ሳያቋርጥ እየሆነ ነው ያለው። ይሄ በጣም ሳያቋርጥ ከስልምና እየጎረፈ እየወጣ ጥሎት እየሄደ ነው። ሪመምበር አስታውሱ። ምን ብያችሁ ነበር? እንደገና ስማ ስማ ስማ፣ ሃኡላኢ ሰዩሓሪቡን አልከሩፍ ይዋጉታል በጉን ይዋጉታል። ህቡሁም ሊአነሁ ረቡል አርባብ ወመሊኩል ሙሉክ ወለዚነ ማዓሁ መድዑውን ወሙኽታሩነ ወሙእሚኑን አሚን፣ አሚን፣ አሚን። አያችሁ ከበጉ ጋር ስለተዋጉ ነው። ይሄ ሁሉ የመጣው ከበጉ ጋር ከጌቶች ጌታ ከነገስታት ንጉሥ ጋር ስለተነሳችሁና እየተሳደባችሁ ስለተዋጋችሁ ነው። አቤት! አቤት! አቤት! ከጥቂት ጊዜ በኋላ ምን ይሆናል? አሉ አቫላንች ይሆናል። ዋው! የገደል ምንድን ነው መንሸራተት፣ ወው ናዳ፣ የገደል ናዳ ሁኗል። እስልምናን ወጣቱ ጥሎት እየነጎደ ነው። እሺ ሱናሚ ሱናሚ ነው የሆነው። በእስልምና ላይ ሱናሚ ሆነ፣ ሱናሚ ሆነ። ይሄ እየመጣ ያለው አቫላንች፣ ይሄ እየወረደ ያለው የድንጋይ መንከባለል እናንትን ማለት ነጎድጓድ መቶ መጥቶ መሰረታችን ሊያፈርሰው ነው። የማህበረሰቡን መሰረት ሊያፈርሰው ሁኗል፣ ቀርቧል። መቶ ይጥለናል፣ መቶ ሊጥለነ ነው። አያችሁ፣ ይሄ ማን ነው? ኢየሱስ ክርስቶስ የስዋ አልመሲህ ሆዋ ረብል አርባብ ምልኩል ምሉክ እኔ ማገለግለው ምገዛለት የጌቶች ጌታ የነገስታት ንጉሥ፣ ከማርያም አልተወለደም። አብርሃም ሳይኖር እኔ ነኝ ያለው ከአብርሃም በፊት የነበረው ለዘላለም ገዥ የሆነው አንተንም የፈጠረው ነገ በነጭ ዙፋኑ ስር ስትቀመጥ አላህ የታል ትላለ። ወገኔ እንደዛ እንደምትል ነው። እና በእርጅናዬ አላረጀሁም፣ ገና ነኝ፣ ገና ወጣት ነኝ፣ ሸንቀጥ ለበጥ ያልኩ ወጣት ነኝ። አላረጀሁም ገና ገና ገና ገና ድል አለና የክርስቶስ ወታደር ነኝ። አንተ የሰደብከው አፍህን አፍህን እንኳ እንትን አላልከው ወንድሜ አፍህን እንኳ ለአፍህ እንትን የለውም። ዝም ብዬ ነው፣ ብዙ ጊዜ እያየሁ ነው እንትን ያልኩት። ብዙ ዓመት አቡ ሀይደር ተሳደበ ተሳደበ። አንተ ደግሞ ዛሬ መጣ ልትሰድበኝ፣ ያ ተገቢ አደለም። ገጥመሃል፣ ሜዳውም ይኸው ፈረሱም ይኸው። መጽሐፉን አምጣ፣ እንደፈለግካ አድርገው፣ የራስን መጽሐፍ አንበብ። እኛ ደግሞ በእውነት የሆነውን እንደ እውነት ውሸት የለም። በኛ ሐራም ነው ሐራም ነው ሐራም ነው። ውሸት ሐራም ነው። አንዋሽ። ሸመገለ፣ ምናለ ምናለ፣ መሳደቡን ቀጥልበት። ክርስቶስንም ተሳድበሃል። እኔ አይደለሁም ፈራጅ፣ እሱ ነው የሚፈርደው። በፊቱ ስትንበረከክ በነጭ ዙፋኑ ፊት ምን እንደምትል አንተም ታውቃለህ፣ ያን ታውቀዋለህ። ጽንፈኝነት የትም አያደርስም። ያ ጽንፈኝነት የትም አያደርስም አያደርስም። እኔ ደግሞ ገና ጀመርኩት። ከጴንጤ እዚህ ሀሰተኛ ጴንጤ ጋር ነው ስታገል የኖርኩት። ዛሬ ግን ወደ እናንተ እመጣለሁ፣ እውነቱን አመጣለሁ። እስካሁን ሐሰተኛ ነቢያት የጴንጤ ሐሰተኛ ነቢያት ሞልቷል። ቁንጮው መሐመድ ነው። የቀሰሙት ከሰለላሁ አለህ ወሰለም ነቢዩ መሐመድ ነው፣ ከነቢዩ መሐመድ ነው የቀሰሙት የወሰዱ። ለምን ጨረቃን የሰነጠቁ እሳቸው ናቸው። አሁን ደግሞ ሰነጠቅ ነው የሚልም በኢትዮጵያ ሞልጧል። በጣም ይገርማል። በጣም ይገርማል። ስለዚህ እንቀጥላለን። እኔ በፍጹም የሰረቅኩት የለም፣ አልሰርቅም። መስረቅ ለእኛ አይደለም። እናንተን ማክበር ግዴታችን ነው። ትልቅ ሰው ነዎት፣ አከብራለሁ። ያው ክብርን እሰጣለሁ። ምንም አፎትን እንኳን ልከት ባይኖረውም ሲናገሩ ዲስቨርጅን አረጋት ዲስቨርጅን ዲስቨርጅን ደንበደም ነፋነ ሲል አላህ ምንድን ነው ታዲያ? አላህስ የነፉት ለምንድን ነው? እንዴት ይነፋሉ? አላህ እንዴት ይነፋል? ነፋንበት። ሩሂ ነው በመንፈሳችን ይላል። እሺ፣ እንቀጥላለን፣ እንቀጥላለን። እና ደና ነው። ታንኪው እግዚአብሔር ይስጥልን። ያው የኔ መሽቷል። እስካሁን መተኛት ነበረብኝ፣ ሀቢቤ ያ ነበረብኝ። አሁን እችነን የአሁ ስላመጣልኝ እንዲያው መመለስ አለብኝ ብዬ ነው እንትን ያልኩት። ወደ መጽሐፍ ቅዱስ ጥናታችን እንቀጥላለን። በዛው ደግሞ የጨለማውን ስራ እናፈርሳለን። የጨለማው ስራ በፈለገው ሃይማኖት መልክ ይምጣ፣ በማንኛውም ይምጣ። የሚታወጀው አንድና አንድ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የስዋል አልመሲህ ዋ ረብ አርባብ ምልኮል ምልክ የጌቶች ጌታና የነገስታት ንጉስ ኢየሱስ። ኢሳ አይደለም። ኢሳ የሚባል አናውቅም፣ አናውቅም፣ አንቀበልም፣ በፍጹም። አው ቀውስንህ ምናምን ተሳደቡ። ያው እንትን ያንተ አስተማሪ የሚሳደባል፣ አንተም ትሳደባል፣ ትሳደባላችሁ። ቀጥሎ መሳደቡ ምንም እንትን አይለውም። እኛ ደግሞ እውነትን ከማወጅ ወደኋላ አንልም። ይሄ እውነት ነው። እውነት ይታወጃል፣ ብርሃን ይበራል፣ ጨለማውም አያሸንፈውም። ኢየሱስ ብርሃን ነው፣ ሙሐመድ ጨለማ ነው። ይሄ ነው ዲታርጎ ሸይጣን ሸያጤን ወንድሞችና እህቶቻችን ናቸው እያላችሁ ርኩሳን መናፍስት ጅኒ እናንተ ታዲያ ምንድን ነው? እና እሶኬ እሶኬ እሶኬ ጥሩ ነው። እኔ ግን ሌብ አይደለሁም። ይሄው እጄ የጠራች የጠራች ነው። ውስጤም ደግሞ በኢየሱስ ክርስቶስ በዘላለም ንጉስ፣ በዘላለም ገዥ በሱ ንጹህ ነኝ። ከራስ ፀጉሬ እስከ ግርፅ ጥፍሬ ንጹህ ነኝ። አልሰርቅም በፍጹም። ሌባው ይሉናል። ምን አሉ? ሌባው እንዴ ምን ሰረኩኝ? ሀቢቢ ምንድን ነው የሰረኩት? እንዴ እኔ አረባካችሁ ሰርቄ ከሆነማ እንደ ፖሊስ ጥሩና እንትን በሉልኝ። ፖሊስ ጥሩልኝና ልጠየቅበት ልጠየቅበት እና ይሄ ነው ታንኪው። እግዚአብሔር ይስጥልን። ኢሳ፣ እኛ ኢሳም አናውቅም፣ አላህም አናውቅም። ያህዌ፣ ጀሆቫ፣ አዶናይ ሽማ የእስራኤል አዶናይ ኤሎሄኑ አዶናይ እሃድ እንላለን። አላ አላልንም፣ የለም አላህም የለምና፣ ሽማ የእስራኤል አዶናይ ኤሎሄኑ አዶናይ እሃድ ኦኬ። ይሄ ነው ቋንቋችን፣ ትናንትናም ዛሬም ነገም ለዘላለም። ያ ነው እንትናችን ቋንቋችን። እግዚአብሔር ይስጥልን።